ሰላም ጤና ይስጥልኝ እንደምን አደራችሁ። እንግዲህ በዛሬው ዕለት ማለትም ህዳር ሦስት ሁለት ሺህ 18 ዓመተ ምህረት የአፋብኅ የበላይ የአፋብኅ የበላይ ጠባቂ ምክር ቤት አባት አርበኞቻችን በዛሬው እለት በአርበኛ አርበኛ መሳፍንት ተፈፉ ልጅ መሰዋት ምክንያት የሀዘን መግለጫ ሊሰጡ ተገኝተዋል። የተገኙ አባት አርበኞች የምክር ቤት አባት አርበኞች አርበኛ እሸቴ ባዬ፣ አርበኛ ገብሩ ልይህ አርበኛ ሻምበል መሰረት አለሙ ናቸው የተገኙትኝ። ከሚዲያ በኩል ደግሞ በጣም የተለያዩ ሚዲያዎች ተገኝተዋልኝ። ስለዚህ አሁን በዚህ የተገኛችሁትኝ አባት አርበኞች ምናልባት የሰማችሁን ሀዘን መግለጫ ልሰጡ ነው የተገኛችሁትኝ። እንግዲህ የአርበኛ መሳፍንት ተስቡን የማያውቀው የለም። በአማራ ትግል ውስጥ በአርበኝነት ታሪኩ የትግል ምልክታችን ነው ማለት የሚቻልበት ሁኔታ አለ። ይህንን ስርዓት በአንድም በሌላ መንገድ ረዘም ላለ ጊዜ ሲታገል የነበረ እስከ ቤተሰቦቹ ዋጋ የከፈለ እየከፈለ ያለ መራር በሰዋዕትነት ለአማራ ከፍ ሲልም በኢትዮጵያ ደረጃ ታሪክ ሆኖ የሚወሱ በጣም ብዙ አርበኝነቶችን፣ ጀግንነቶችን ለወጣቱ እያስተማረ በስራ፣ በተግባር እያሳየን የመጣ አባታችን አርበኛ ምልክታችን ነው። በተደጋጋሚ እንግዲህ በዚህ ጨፍጫፊ ስርዓት ሁለት ልጆቹን ማጣቱን የሚታወቅ እውነት ነው። ልጆቹ አንደኛ አሁን ሰሞኑን የተሰዋው ልጃቸው አርበኛ ጌትነት መሳፍንት ተሰውቷልኝ። በተመሳሳይ በ2016 ዓመተ ምህረት ልጁ አሁንም አርበኛ ገብሬ መሳፍንት ተሰውቷልኝ እና ምናልባት እንግዲህ በቅርብ አብራችሁ የምሰሩ አርበኞች ናችሁ። የተሰማችሁ ስሜት ከዚህ ጨፍጫፊ ስርዓትስ ህዝቡ ምን ሊማር ይችላል የሚለውን ሀዘን መግለጫችሁን ሰጡ ነው የተገኛችሁ። በድጋሚ እያመሰገንኩኝ መቀጠል ትችላላችሁ። ከአርበኛ ሻምበል መሰረት መጀመር እንችላለን። አርበኛ ሻምበል መሰረት የተሰማህን ስም። እሺ፣ አመሰግናለሁ። የተከበራችሁ ጋዜጠኞቻችን እንግዲህ በመጀመሪያ ደረጃ ጀግናው ወንድማችን ወይም ደግሞ አባታችን አርበኛ መሳፍንት እንደተጠቁ እንደሚታወቀው ለዘላለም ይህ ስርዓት አስከፊ ስርዓት በመቃወም ቤተሰቡን እና በሙሉ የጎንደርን ህዝብ የአማራን ህዝብ በመቀስቀስ ከፍተኛ ተጋድሎ ሲያደርግ ነው የቆየው። በዚህም ተጋድሎ በየጊዜው ንብረቱ በጨፍጫፊ ስርዓት ሲቃጠል ሲሆን ሲዘረፍ፣ ልጁንም ሲያጣ፣ ቤተሰቦችንም ሲያጣ የቆየ ጀግና ነው። በዚህም ሳይበረከክ እስከ መጨረሻው ድረስ እየታገለ ያለና አሁንም ቢሆን በአባት አርበኞች ምክር ቤት በአማራ ፋኖ አባት አርበኞች ምክር ቤት የበላይ ጠባቂ አባቶች ሰብሳቢ ሆኖ እየሰራ የሚገኝ ጀግና ነው። ስለዚህ ልጁም በወጣትነት እድሜው አርበኛ ጌትነት መሳፍንት እንደዚሁ የአባቱን ፈለግ የቤተሰቦቹን ፈለግ በመከተል እየታገለ የኖረ ጀግና ነው። በርካታ መስዋዕትን ማኖ ቁስሎችም የቆሰለ ጓደኞችንም እያጣ የመጣ ጀግና ነው። አሁንም የሶስተኛ ኮር ወይም ደግሞ የራሱ አምራ ውብነህ ኮር የአስተዳደር መምሪያ ኃላፊና የሰሜን አምባራስ ክፍለ ጦር ዋና አዛዥ ሆኖ እየሰራ የነበር ጀግና ነው። እንግዲህ በአርበኛ ጌትነት መሳፍንት መስዋዕት አስመልክቶ ከአማራ ፋኖ አባት አርበኞች ምክር ቤት የተሰጠ የሀዘን መግለጫ ነው ለቤተሰቦቹ እና ለመላው የአማራ ፋኖ የትግል ጓደኞቹ በሙሉ መጽናናትን እንመኛለን። ከዚህ በመቀጠል ጀግና እንግዲህ ምን ጊዜም ቢሆን እድሜው አጭር ነው። ጀግና ይሞታል፣ ትግል ግን ይኖራል፣ ለዘላለም ይኖራል። የጀግና ታሪክ ደግሞ ከመቃብር በላይ ይኖራል። ትግሉና ታሪኩ ግን ለዘላለም ይኖራል። አርበኛ ጌትነት መሳፍንት የአማራ ህዝብ ግፍና በደል ለማስወገድ ህዝቡን እና መላ ቤተሰቡን አስተባብሮ ወደ ዘር ሲታገል የኖረው አርበኛ ጌትነት መሳፍንት የዘመናት ግፍ ወደ ዘር ማጥፋት አድጎ የሉን አደጋ ውስጥ የገባውን የአማራ ህዝብ ለመታደግ እየተደረገ ባለው ተጋድሎ ብዙ ጀብድ የሰራ ጀግና ነበር። አሁንም በዓላማው በምነቱ በ ከዚህ በመቀጠል ያው ቅድም እንዳልኩት ጀግና ይሰዋል ወይም ይሞታል። ትግሉና ታሪኩ ግን ለዘላለም ይኖራል ነው። አርበኛ ጌትነት መሳፍንት የአማራ ሕዝብ ግፍና በደል ለማስወገድ ሕዝቡንና መላ ቤተሰቡን አስተባብሮ ሲታገል የኖረው አርበኛ፣ ጌትነት የዘመናት ግፍ ወደ ዘር ማጥፋት አድጎ የህሎና አደጋ ውስጥ የገባው የገባውን የአማራ ሕዝብ ለመታደግ እየተደረገ ባለው ተጋድሎ ብዙ ጀብድ የሰራ ጀግና ነበረ። አሁንም ባላማው በእምነቱ በጀግንነት ህይወቱ አልፏል። ዘላለማዊ ክብርና ለጀግናው አርበኛ ጌትነት መሳፍንት ይሁን የሚል ነው። እንግዲህ እኔ በዚህ ምንድነው ማስተላልፈው ሌላ መልዕክት ቅድም እንደገለጽኩት እንግዲህ ጀግና ይሰዋል። ጀግና ተሰውቶ ነው የሚፈለገው ውጤት የሚመጣውና ሌሎች የትግል ጓደኞች የሆነ የአማራ ህዝብ በዚህ መሸማቀቅና ወይም ደግሞ ተስፋ መቁረጥ እንደሌለበት አንድ አርበኛ ጌትነት ቢሰዋ አስር አርበኛ ጌትነት እንደሚተካ የአማራ ህዝብ በሀገር ውስጥም በሀገር ውጭም ያለ ሁሉ በዚህ ማስተላለፍ እፈልጋለሁ። ትግሉ የበለጠ ተጠናክሮ ይቀጥላል እንጂ ወደ ኋላ የማይል መሆኑን ለመግለጽ እወዳለሁ። በድጋሜ ለቤተሰቦቹ፣ ለመላው የአማራ ህዝብ፣ ለመላው የጎንደር ህዝብ፣ ለትግሉ ጓደኞቹ መጽናናትን እመኛለሁ። ጨርሻለሁ። አመሰግናለሁ። እሺ፣ እናመሰግናለን። አርበኛ ሻምበል መሰረት አለሙ በመቀጠል አርበኛ ሸቴ ባየ አመሰግናለሁ ጋዜጠኛ ቀለብ እንግዲህ ወንድማችን ወይም የበላይ ጠባቂ ያንበር መሰረት በሰፊው ተንትኖታል የአርበኛ መሳፍንት ተስን ህይወት ታሪክ የማውቀው ሰው የለም ኤድሜድኩን ሲታገል ሲያታግልም የቆየ ከሰባ አምስት ዓመተ ምህረት ጀምሮ የሚወልዳቸው ልጆችም ለእርሻና ለትምህርት ሳይሆን መሳሪያ ይዘው አገር እንዲያዱ የሚታገሉ የሚያስተምር እንጂ እንዲያርሱ አይደለም። ዚህ አንዱ ጌትነት ነው። እንግዲህ አርበኛ ጌትነት ከአባቱ ከአርበኛ መሳፍንት የወረሰውን የማንነት ትግል የህልውና ትግል ይዞ በሀያ ምናምን አመቱ ነው ገና ሀያ አምስት እንኳ አመት ያልሆነ ነው። ከሚቶቹም ከአባቱም ወርሶት ነው የመጣና በአርበኛ መሳፍንት ተስፉ አባትየው ተስፉ ይልማ በእስር ቤት እንዳሉ ነው የሞቱን አውቃቸዋለሁ። በእስር ቤት እንዳሉ ልጃቸውን ማይዞ በማለት ትግሉን በማጠናከር በልጃቸው ሰበብ አድርገው በዛ እድሜያቸው በሰማንያ ስንት አመታቸው እስር ቤት ገብተው ነው በሁለት ሺህ አስር የሞቱትና ከዛ በመቀጠል አባታችን ወይም ወንድማችን የበላይ ጠባቂ ሰብሳቢው አርበኛ መሳፍንት ደግሞ ልጆቻቸውን አርበኛ ጌትነትን ወደ ትግል አሰማርተው አርበኛ ገብሬ ተስፍተ መሳፍንት ደግሞ በሁለት ሺህ አስራ ስድስት በዚህ ልክ በትግል ነው በአስራ ስድስት ዓመቱ ነው በትግል ላይ ህይወቱን አጣ። አባትየውም በእስር ቤት ልጅየውም በትግል ህይወታቸውን ሲያጡ ግን እ አርበኛ ጌትነት ተሱ ወራን እየተሰማቸው አገር ለማዳን እንጂ አባትና ወንድ በመሞታቸው ሳይሰማቸው እስካሁን እያሽለቀለቁ ጠላትን እያሽ መደመዱ እዚህ ደርሰዋል። ጥቅምት ሰላሳ ባጅሬ ምናልባት ህግ በማስከበር ላይ ተሰማርቶ እያለ ህይወቱን ያጣው አርበኛ ጌትነት ለአገር ለሀገር እንጂ ለግሉ አንድም ቀን ቲዳርም አንድም ቀን እርሻም አንድም ቀን ትምህርት ፈልጎ አውቅም። የአባቱን ፈለግ እየተከተለ አገር ሲያስገብር አምስት እና ስድስት ጊዜ ቆስሎ ወዱ ውስጥ የገባው ጥይት አልወጣም እስካሁን ድረስ እስከ ሞት ልፈቱ ጥይቱን ለማውጣት እንኳ ጊዜና ወቅት አጥቶ ጥይቱን ተሸክሞ ነው ሲታገር የቆየና እንደዚህ ልክ እንግዲህ ለቤተሰቦቹ ለትግል አጋሮቹ መጽናናቱን ይስጣቸው፣ እላለሁኝ። ቀሩ እኛ የበላይ ጠባቂዎች የምንመራው የሚመራው በትግል ዓለም የተሰማረው አማራ ፋኖም የሞቱን ወንድሞቻችን የሞቱበትን ትግል እንዲያስቀጥሩ መልዕክት ማስተላለፍ ፈልጋለሁ። ታጋይ ሞታን ትግል አይሞትም? ምናልባት በልጅነታቸው የሚሆን ልጅነታቸው ትልቅ ብሎ የሞቱ ቢኖሩም ለትግሉ ነውና፣ አጋዎች የሞቱበትን ምክንያት አውቀን ሁላችሁም የፋኖ አባላቶች የሞቱበትን ትግል እንድናስቀጥል መልዕክቴን አስተላልፋለሁ። አርበኛ ጌትነት መሳፍንት የስሜን አምባራስ ክፍለ ጦር አዛዥ ነው። ከዛም በራሴ ደባርቅ መዳባት በሚያዙበት ጊዜ በሁለት ሺ አስራ ሰባትን ብዙ ምርክና ብዙ ጠላቶችን የጨፈጨፈበት ወቅት ነው። በዛ ልክ ነው። ወደ አምስት ጊዜ ቆስሎ እስካሁን ድረስ ጥይቱን በሆኑ እንደያዘ ጥይቱን ቆሳወጣ ሀገር አድናለሁ ብሎ ነው። በዚህ የበቃውና ወዳጅ ዘመዶችን የትግል ጓደኞችን ሙሉ እግዚአብሔር አጽናናችሁ፣ ጥናቱ ይስጣችሁ ማለት ትፈልጋለሁ። አመሰግናለሁ። እሺ፣ እናመሰግናለን። አርበኛ ሸቴባየ አርበኛ ገብሩ ልጅ አለክ። አመሰግናለሁ አአ ያው እንግዲህ በዚህ ዕለት ጋዜን ጋዜጠኞች አግኝተን ወደዚህ ለመግለጽ በመቅረባችን ከልብ እናመሰግናለን። አዘናችን እንደገለጽን ታሪኩን ለሞላው ቤተሰቦች ነው ሚለው ለጓደኝ ለማንበማግዛት ስለተጋበዝኩ አመሰግናለሁኝ። እንግዲህ አርበኛ ጌትነት መሳፍንት ከአባቱ ከጀግናው መሳፍንት ተርፉ ጋር ሆኖ በልጅነቱ እድሜው እየታገለ ከጓደኞች ጋር ሆኖ ብዙ መስዋዕትነት እየከፈለ እየቆሰለ፣ እየደማ የአማራን ችግር ለመፍታት ሲባል በርካታ መስዋዕትነት የከፈለ መሆኑ ጓደኞች እየመሰከሩበትና ከአሁን ቀድም የታወቀ ጀግና ታጋይ የነበረ ልጅ ነው። ኃላፊነቱም የስሜን አምባራስ ክፍለ ጦር አዛዥ ሆኖም፣ ከዛም ወደ ቆርም ጭምር ስራዎችን ደርቦ እየሰራ እንደነበረ ታሪኩ ይናገራል። አርበኛ መሳፍንት ጌትነት መስዋዕትነት፣ ያው የተሰማን ሀዘን ለመግለጥ ነው ከአባት አርበኞች ምክር ቤት ለመግለጽ ነው እና የአማራ ፋኖ አርበኞች ምክር ቤት የሰጠነው የሚሰጡ መግለጫ፣ ጀግና ይሞታን ይሞታን ታሪኩ ለዘላለም ይኖራን። ለቤተሰቦቹና ለጓደኞቹ የመጽናናቱን ጸጋ የሚሰጣቸው እንመኛለን እንመኛለን። በስፋት ጓደኞችም ስለገለጹ መደጋገም ስለሆነብኝ ነው እና አሁን መልዕክት ነው ማስተላልፈው ያው እሱንም ባጸደ ገነት እንዲያኖርልን እንመኛለን። ወንድሙም ቢሆን ገብርኤል መሳፍንትም ካአሁን ቀደም ቅድም ሲገለጽ እንደነበረው በሁለት ሺ አስራ ስድስት መሰረት ከፍሎ እንደነበረ ነው። እንግዲህ ጀግና መሰረት ይከፍላል። ጀግንነቱ ግን ለታሪክ ይኖራል። ጀግንነቱ በታሪክ ተመዝቦ ይኖራል። ይህ ትግል ያጠናክራል እንጂ አያዳክመንም። ሌሎችም ቤተሰቦችም ጠንክረው የእነዚህን ጀግኖች ታሪክ ማስቀጠል ሌሎች የተሰዉትን ጀግኖች ታሪክ ማስቀጠል ነው የሚገባን እንጂ እናዝን እንተግዝም፣ አይገባንም ካሁን ቀደም የለመድነው ስለሆነ ነው። ታሪክ ለዘላለም የሚኖራን ስሙም እንደ ህብረት እንደ ምሳ ሰው ተኩሎ ይኖራል።

ታላቅ ምስጋና እናደርጋለን። ለመብት ሀገሮች ጀጉኖች ፋፋኖቻችንም ታላቅ ክብር እና ታላቅ ምስጋና እየገበ የሰጠና ይህ መልእክት ተቀብላችሁ ወደ ስራ ገብታችሁ የአማራን ህዝብ ለነፃነት የሚታወቁት መልእክታችን እናስተላልፈዋለን። አመሰግናለሁ። እሺ እናመሰግናለን። አርበኛ ገብሩ ልይ እንግዲህ፣ ሁሉም የተሳተፉት የአባት አርበኞች ሀሳባቸውን የሀዘን መግለጫቸውን ሰጥተዋል። ምናልባት ጋዜጠኞች በእውነቱ ትግል መራራ ነው። ትግል ረዥም ነው። ግን የሚጣፍጠው ሀሳብ ሲሳካ ነው እና ይህም አካባቢያቸው ዛንትራ ለቅሶ እጀ ነበር እና የሚያሳዝነው ቤታቸው ሁሉ በሙሉ ተቃጥሎ ልቅሶ እንኳ የሚደረስ አቁጥቋጥግ ነው። ቤታቸው አራት አምስት ጊዜ የተቃጠለ ድሮም ጀምሮ ሲቃጠል ነው የሚኖር ጠናት የእነሱ ቤት እንግዜ እንዳቃጠለ የሚኖር አሁን ደግሞ ከተቃጠለ በኋላ የሚሰሩበት ጊዜ ስለሌላቸው አሁን ን ቁሶ ስ እንኳን በየቁጥቋጦ ግድመ ቁሶ የተደረሰ እንጂ በወግ እንኳን ሰው ውጭ በሚሰባሰብበት ቤት የለምና ይህን በማሰብ ህብረተሰቡ ሁሉ የሚታገሉበትና ቤታቸው የተቃጠሉበት የማንም ቢሆን በማሰብ ሁሉም ትብብር እንዲያደርግና ለትግሉ ለኢኮኖሚውም ምናልባት ወፍጮም ነበረው፣ የተለያየ ቤት ነበረው። በልተን ጠተበት ብዙ ጊዜ ቤቱን እናውቀዋለን። አሁን ግን ምናልባት አንዱ መልዕክት ነው። የሞቱበትና የተሳደዱበትም ችግር በቅንነት እና በአንድነት ታግለን ግቡ እንድናደርስ ለአማራ ፋኖች መልዕክት አስተላልፈው ለሌላው አስተላልፋለሁ ለሌላው ደግሞ ምናልባት ምን ሰዎች ነገር የሚጫለበትና እንደው ቆርቆሮ የሚሆን ኬንዳ ጥለዎች የሚያደርጉበት በፋይናንስ በኩል ደግሞ ያላቸው ሰው ሊተባበራቸው ለማለት ፈልጋለሁ። አመሰግናለሁ። እሺ። ምበልእሺ ሻአንበልገ እሺ፣ አመሰግናለሁ። እኔም ማስተላለፍ እንፈልገው መልዕክት ው አርበኛ ሽት ጦታን አልደግምም። አጠቃላይ መልዕክት ማስተላልፈው ግን የአማራ ፋኖ የታገለለትን ዓላማ ትክክለኛ ዓላማ የአማራን ህዝብ አላማ ችግሩን የደረሰው አደጋ እስራት፣ ስቅላት መቃጥል፣ ንብረት መወረስ፣ ፍትሃዊ ያልሆነ መንግስት ስለተደቀነበትና ይህን ችግር ለመፍታት የቆምክ የአማራ ፋኖ እውነተኛ የአማራ ፋኖ ሆነህ ለህዝብ እንታገለግልና መሳየት የምትከፍልበት መሰረት ደግሞ ትክክለኛ ለአማራ ህዝብ ግቡን እንዲመጣ ጠንክረህ መታገል አለብህ። አንደኛ፣ ሁለተኛ፣ ሶስተኛ፣ ሁለተኛ የእርስ በርስ ያለህ ግንኙነት ታጠናክረ ልክ እንዳንድ ሰው ልጅ ሆነ ይሄን የገጠመውን የብልጽግና ብልጽና ስርዓት ልናስወግድ ይገባናል። ጠላታችን ብልጽግና ብቻ እንጂ የፋኖ ፋኖ ጥላት የለብንም። የብልጽግና መዳለቂያ እና መሳለቂያ መሆን የለብንም። ተሻሽለን፣ ተጋግዘን፣ ገምግመን፣ አስተካክለን ስራችን ድንቀጥል ጥሪያችን እናስራንሷል። እኛም ከጎናችሁ ነን ብለን ነው የታገልን ያለ ነው እና አሳፋሪ ስራ እንዳይሰራ ፋኖ ትልቅ ተስፋ የተጣለበት ለኢትዮጵያ አማራ ሕዝብ ቀርቶ ለኢትዮጵያ ሕዝብ ጭምር ትልቅ ተስፋ የጣለበት ጀግና ከጀግኖች የወረሰው ታሪክ ስለሆነ ያን ታሪክን እንደ አባቶች ታሪኩን እንድደግም ጥሪያችን እናቀርባለን። አመሰግናለሁ። አርበኛ ገብሩ ልጅ እናመሰግናለን። አርበኛ ሻምበል መሰረት። አቤት። እሺ። አይ ያው እንግዲህ ጓደኞች ገልጸውታል። መልእክቱን ዞሮ ዞሮ እንግዲህ ይህ ጀግና የተሰዋው ለአማራ ህዝብ ትግል ብሎ ነው። ሌላ ነገር አይደለም። በ19 ማን ነው በ2016 በ16 አመቱ ገና በልጅነቱ የተሰዋው ጌትነት መሳፍንትም የተሰዋው ለአማራ ህዝብ ለአማራ ትግል ብሎ ነው። ስለዚህ እኔ አሁን ማስተላልፈው መልዕክት አንደኛ የአማራ ፋኖ ይህ ትግል የተቀደሰ ትግል ነውና፣ በእውነተኛ የተመሰረተ ትግል ነውና፣ የህሊና ትግል ነውና፣ የአማራ ህዝብ ትናንትና በማንነቴ በወሰኔ ብሎ ጥያቄ ባነሳ ነውና እየተጨፈጨፈ ያለ ሌላው የአማራ ህዝብ ወይም ፋኖ ከሌሎቹን ይበልጣሉ ብሎ ሳይሆን እንደ ሌሎቹ ህዝቦች እኩል መብት ይከበር፣ ወሰኔ ይከበር፣ ማንነት ይከበር ብሎ በጠየቀ ነውና፣ ይሄን አውቆ ሁሉም ትግሉን እየታገለ ነው ያለ። ይሄ ትግል ግን የመጨረሻ ላይ የሚቋጨው የአማራ ፋኖ አንድ ሆኖ ሲታገል፣ የአማራ ህዝብ አንድ ሆኖ ሲታገል ነውና ይህን ትግል በአገር ውስጥም በአገር ውጭም ያለ ሁሉ አንድ ሆኖ ትግሉ አጭርና ድል እንዲመጣ ለማድረግ ሁሉም የበኩሉን ርብርብ እንዲያደርግ እላለሁ። እንግዲህ አሁን ያለው ሁኔታ እንግዲህ በዚህ አጋጣሚ ልገልጸው ምፈልገው ደስ የሚል ነገር ነው ያለው። ትግሉ ወደ አንድ እየመጣ ነው። ስለዚህ እናንተም፣ እህቶቻችን፣ ወንድሞቻችን፣ አባቶቻችን በውጭ ያላችሁም ይህ ትግል አንዱ ነው እንዲቀጥል የበኩላችሁን አስተዋጽኦ ማድረግ ይገባችኋል። ምክንያቱም ከኛ ስህተት ካለ የተሳሳተውን ይዞ መሄድ ሳይሆን ተሳስተሃል፣ መንገዱ በዚህ ነው። ስለዚህ አንድ አማራ እንጂ ሁለት አማራ የለም የሚል መልእክት እያስተላለፋችሁ እንድታስተካክሉ እመኛለሁ። ስለዚህ እኛ ቅድም ሲገለጽ እንደነበረው ጠላታችን አንድ ነው፣ ሌላ ጠላት የለም። አሁን ያለው ጨፍጫፊ ስርዓት ነው ጠላታችን። የትግራይ ህዝብ ጠላታችን አይደል። የኦሮሞ ህዝብ ጠላታችን አይደል። የጉራጌ ህዝብ፣ የአፋር ህዝብ ጠላታችን አይደል። ጠላታችን ስርዓቱና ስርዓቱ ብቻ ስለሆነ በዚህ ልክ እንድንታገልና ትግሉ እንዲቀጥል ነው። አመሰግናለሁ፣ ጨርሻለሁ። እሺ፣ እናመሰግናለን። አርበኛ ሻምበል ገብሩ ሌላ ከሌለ እንቋጮውምል መሰረት መሰረት አመሰግናለን። መሰረት እሺ እናመሰግናለን። ያማረፋኑ የምክር ቤት የበላይ ጠባቂዎች እንግዲህ በዛሬው እለት ማለትም ህዳር ሶስት እዚህ ላይ ቀርባችሁ የሰጣችሁት የሀዘን መግለጫ በአማራ ትግል ለአማራ ህልና ትግል እየታገለ በትግሉ የዘመን ጊዜያትም አምስት ጊዜ የቆሰለ ነገር ግን በስተመጨረሻም የተሰዋ ወንድማችንን አርበኛ ጌትነት መሳፍንትን ታሳቢ በማድረግ የሰጣችሁት የሐዘን መግለጫ ነው። ይህ የሐዘን መግለጫም ስትሰጡ እንደ አባት አርበኝነት ወይም የአማራ ፋኖ የበላይ ጠባቂነት ካደራ ጋር የሰጣችሁት ወይም ያስተላልፋችሁት መልእክትም ምንድን ነው? ሁሉም በሚረዳው ደረጃ ይህ መስዋዕትነት በጣም መራር፣ በጣም ከፍተኛ የሆነ ቤተሰባዊ እልቂትም እየተፈጸመበት ያለው ትግል ስለሆነ ይህንን ትግል የተነሳበትን ትግል ማለትም የአማራ የሉና ትግልን ግብ ከማድረስ አኳያ፣ እልቂቱን ከመታደግ አኳያ ሁሉም የአማራ ፋኖ መሪዎች የአማራ ፋኖ ሰራዊቶች፣ ሚዲያዎች፣ ሁሉም በሚባል ደረጃ የውስጥ አንድነትን በማጠናከር ማዕከላዊነትን በማምጣት ይህን ጨፍጫፊ ስርዓት መታገል ታሪካዊ አደራነት የተጣለብን ስለሆነ ከአደራ ጋር እኛም ከጎናችሁ ነን በማለት ይህን የሀዘን መግለጫ ምንም ወደኋላ ሊያስብለን የሚችል ሳይሆን ቁጭት ተሰምቶን የተጀመረውን ትግል ዳር የምናደርስበት መሆኑን የሰጡት ሀሳብ እና የሀዘን መግለጫ ነው። ለሰጣችሁን የአደራነት የትግል መቋጫም እጅግ አድርገን እናመሰግናለን። ሰላም አሉ። እናመሰግናለን። እኛ እሺ። እናመሰግናለን።